አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዚያ ሁለት በዚህች ዕለት ከአንገቱ በላይ የውሻ መልክ ያለው ሰዎችን ከሚበሉ ወገን ሰዎች የሆነ ሐዋርያ ሰማዕት ቅዱስ ክርስቶፎሮስ አረፈ። ይህም ታዲያ በእግዚአብሔር በኢየሱስ ክርስቶስ በማመን ከዚህ ክፉ ግብሩ የተመለሰ ነው። ታዲያ አንድ ቀን ተማርኮ ክርስቲያኖችን ወደሚያሰቃዩ አገሮች በሄደ ጊዜ እግዚአብሔር የእነሱን ቋንቋ ይገልጽለት ዘንድ ለመነ። እግዚአብሔርም ቋንቋቸውን ገለጸለት። ክርስቲያኖችን የሚያሰቃዩትንም ገሰጻቸው። እነሱም ጽኑ ግርፋትን ገረፉት። ታዲያ ወደ አገረ ገዢው የወስዱት ዘንድ ሁለት መቶ ወታደሮችን ወደ እሱ ላኩ። በእጁ የያዛትን በትር ለመለመች፣ አበበች፣ አፈራች። ወታደሮቹም ተርበው ሳለ ምግብን እንጀራን አትረፍርፎ አበላቸው። በመኮንኑም ፊት በእግዚአብሔር በኢየሱስ ክርስቶስ ታመነ። ወታደሮቹም በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። በዚህ ምክንያት ወታደሮቹ አንገታቸውን ቆርጠው ገደሏቸው። ሁለት መቶ ወታደሮች በሰማኤትነት አረፉ። ታዲያ ንጉሥ ዳኪዎስ ይህን ቅዱስ ክርስቶፎሮስን በጣዖት ያመልክ ዘንድ ባስገደደው ጊዜ አላመልክም አለ። ሁለት ቆነጃጅት ሴቶችን የማርኩት ዘንድ ወደ እርሱ ላከ። ይህም እነኛን ቆነጃጅት ሴቶች ዝሙትን ከማድረቅ ይልቅ ክርስቶስን አስተምሯቸው፣ በክርስቶስ አመኑ። በዚህም የተናደዱ እነኛን ደናግል ቆናጀደቶች አንገታቸውን ቆረጡ። ይህንንም ክርስቶፎሮስን ጽኑ ስቃይን አሰቃዩት ከስቃይም በሰለቻቸው ጊዜ እግዚአብሔርም ያስነሳው ስለነበር በስተ መጨረሻም አንገቱን ቆርጠውት የሰማዕትነትን ክብር አስገኙት። በዛሬው ዕለት ሰማዕትነትን ተቀበለ። ሰላም ለክርስቶፎሮስ ዘተጽኦ ወበጸብ በውስተ ሀገሩ ዘአምነ በትምህርተ ማቴ አስረድ በህየ ተቀትለ በእንተ ክርስቶስ ጊዜ ወሰላም ለእለሞቱ ምስሌሆ በስን ክሌቲያንስት ወእመአት ሰብ ሚያዚያ ሁለት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ክርስቶፎሮስ ሐዋርያና ሰማዕት፣ ሁለተኛ አባ ስሞን ዘሀገር ሀሊባ፣ ሶስተኛ ቅዱስ መላልኤል የያሬድ አባት ከአዳም አምስተኛ ትውልድ፣ አራተኛ እግዚአብሔር ፀሐይን ጨረቃን ከዋክብትን የፈጠረበት ቀን። በእውነት የቅዱሳኑ የሰማዕታቱ በረከት ረድኤት የአምላካችን ምሕረት ቸርነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆየን።